ሰላም ጤና ይስጥልን። ክብራትና ክብራን የኢትዮ ሚዲያ ማዕከል ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም አርቲስት ሮስ ካሳሁን ቴዲ አፍሮ ከቀናት በኋላ በእስራኤል ሀገር የእስራኤልን የነፃነት ቀን አስመልክቶ ኮንሰርት እንደሚያቀርብ አስታውቋል። ይህን ተከትሎ ታዲያ የጋዛ እልቂት እየተፈጸመ ምናልባት እርሱ ኮንሰርት በሚያቀርብበት ሰዓትም፣ በመቶዎች የሚጨፈጨፉ ሕጻናት፣ ሴቶች እየተጨፈጨፉ እንዴት ሆኖ ከቴዲ አንደበት ግጥምና ዜማ ሊንቆርቁር ይቻሏል በፍጹም ከቴዲ ስብና ጋር አይሄድም የሚሉ የተቃውሞ ድምጾች በተደጋጋሚ ይሰማሉ በሌላ በኩል ደግሞ ጋዛ ውስጥ ሲዘፈን ውሎ ሲዘፍን ያድራል ቴዲ አፍሮም ስራው ሙዚቃ ነው ከጋዛ ከጋዛማ አዲስ አበባ ዙሪያ ከመቶ ሰላሳ በላይ መስጊድ ፈርሶ ሙስሊሞች እየሞቱ እየተፈናቀሉና እየተሰቃዩ ሲዘፈን የከረመው ለምን ያኔ አልተቃወማችሁም ኢትዮጵያ በጦርነት እየተናጠች ነው ጦርነቱ ሙስሊም ለይቶ አልተወም ሙስሊሙም እየተሰቃየ እየሞተ ነው ቴዲ ብቻ ሳይሆን ሁሉም እየዘፈነ ነው ፍልስጤም ሲሆን ነው ወይ ተቃውማችሁን የምታሰሙት? የሚል የመከራከሪያ ሀሳብም ያነሱ አልጠፉም። ይህን መረጃ በዜናችን በዝርዝር እናስደምጣቸዋለን። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌትናል ጄኔራል ታደሰ ወረደ የቀርብላቸው የክብርና የምስጋና የሽኝት መድረክን ውድቅ ማድረጋቸው ተሰምቷል። አቶ ጌታቸው ረዳ ሚያዝያ ሶስት ቀን 2017 ዓ ምት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ነው ከተሾሙ በኋላ ለመጀመሪያ ጊዜ

ቃለ መጠይቅ ሰጥተዋል። በቃለ መጠይቃቸውም የተለያዩ ሀሳቦችን አንስተዋል። ያነሱትን ሀሳቦች በዜናችን በዝርዝር እናስደምጣቸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ያቀሉትን የአዲስ አበባ ጉብኝት መሰረዛቸው ደግሞ ተሰምተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአዲስ አበባና በናይሮቢ ለማድረግ ያቀሉትን ጉብኝት መሰረዛቸውን የተዘገበው ይሄ የሆነው የኬንያው ፕሬዚዳንት ዊሊያም ሩቶ በትናንትናው ዕለት ለአምስት ቀናት ጉብኝት ወደ ቻይና ካቀኑ ከሰአታት በኋላ ነው። የመረጃን በዜናችን በዝርዝር የምናየው ይሆናል። ከእነዚህ መረጃዎች በተጨማሪ ላይ በኢትዮጵያ ከ10 ሚሊዮን በላይ ሰዎች ለረሃብ እንደተጋለጡ የዓለም የምግብ ፕሮግራም ማስታወቁን፣ የካዛንች ኮሪደር ና መልሶ ማልማት ስራን ስንጀምር በቅድሚያ ትኩረት የሰጠነው ያሰብነው ሰውን ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የሚናገራቸውን እና ሌሎች በዝርዝር የምንመለከታቸው መረጃዎች አካተናል። ቻናችን ሰብስክራይብ በማድረግ የዶል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናር ተወዳጁ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከቀናት በኋላ ማለትም እንደ ኢሮፓውያን አቆጣጠር በኤፕሪል 30 2025 ዓመተ ምህረት በአገረ እስራኤል የእስራኤልን የነጻነት ቀን አስመልክቶ ኮንሰርት እንደሚያቀርብ አሳውቋል። ይህን ተከትሎ ታዲያ የተለያዩ የተቃውሞና የድጋፍ ድምጾች በአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እየተሰሙ ይገኛሉ። ተቃውሞ ካሰሙ ግለሰቦች መካከልም ዶክተር ሀውለት አህመድ ትገኝበታለች። ዶክተር ሀውለት ድምፃዊ ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ በጣም አዘንኩበት የሚል ቁጭት ያለው መልእክት በማህበራዊ የትስስር ገጿ አጋርታለች። ዶክተር ሀውለት በ1993 ዓ.ም ቴዲ የመጀመሪያ አልበሙን ሲያወጣ የሁለተኛ ዓመት የዩኒቨርሲቲ ተማሪ እንደነበረች ገልጻ እንደ አንድ ቀንደኛ የሙዚቃ አድናቂ በዚያን ወቅት የሚወጡ አዳዲስ ሙዚቃዎች ኦሪጂናል ካሴቶች ከኔ ውጭ ዩኒቨርሲቲ ግቢ ውስጥ ማግኘት አይቻልም ነበር ትላለች። አፌን ሞልች እናገራሉ። የቴዲም ካሴት እንደወጣ ጓደኞቼ ወዲያው ነበር ከደብረ ብርሃን ጅማ የላኩልኝ። መጀመሪያ እኔ አላዳምጥኩትም። በጣም ብዙ ተማሪ እየተዋሰኝ ከአንዱ እጅ ወደ አንዱ ሲገላበጥ የደረሰበት ሁሉ ጠፋ ምን አይነት ምርጥ ሙዚቃ ቢሆን ነው ብዬ ጅማ ዳውንታውን ሄጅ የገዛው ከተማው በሙሉ ያለ ቴዲ የሚሰማ አልነበረም እናም ከዚያን ጊዜ ጀምሮ የቴዲ አድናቂ ሆኜ ቀረሁ ትላለች ዶክተር ሀውለት አስከትላም በሀገር እስራኤል እዚያውም በዚህ ወቅት ኮንሰርት ሊያቀርብ እንደሆነ ሰማ አዘንኩበት በኮንሰርቱ የሆነ የህብረተሰብ ክፍል ሊያዝናና ነው የሚሄደው መቼስ በእርግጥ ቴዲ የሙሉ ጊዜ ድምፃዊ ነው በፐርታይም የሚሰራው ስራ አይደለም ሙዚቀኝነት ስራው ነው እንጀራው ነው አንደርስታንድ በምንም በምን መሰረት ግን በጥቂት ኪሎ ሜትሮች ርቀት አለም ካስተናገደቻቸው አስከፊ ድርጊቶች ከግንባር ቀደሞች የሚጠቀሰው የጋዛ እልቂት እየተፈጸመ ምናልባት እርሱ ኮንሰርት በሚያቀርብበት ሰዓትም በመቶዎች የሚቆጠሩ ህጻናትና ሴቶች እየተጨፈጨፉ እንዴት ሆኖ ከቴዲ አንደበት ግጥምና ዜማ ሊንቆረቆር ይቻላል ትላለች ዶክተር ሀውለት በፍጹም ከቴዲ ስብዕና ጋር አልሄደልኝም አዘጋጆቹ ምን ተአምር ተጠቅመው እንዳሳመኑት ባውቅ ደስ ሲለኝ ነበር የትኛው ዓለማዊ ወይም መንፈሳዊ ማማለያ ቀርቦለት ሲሆን ስትል የድምጽ ጥያቄዋን ታስከትላለች ዶክተር አውለት። በመጨረሻም ቴዲ አፍሮ በጣም የማደንቅ የመወደህና የማክብር ዜጋ ነኝ። በዚህ ውሳኔ ግን አሳፍርህኛል፣ በማለትም በእልህና በቁጭት መልእክቷን በማህበራዊ ስርገጿ አጋርታለች። በሌላ በኩል ደግሞ የማህበረሰብ አንቂው ጌታቸው ሽፈራው ጋዛ ውስጥ ሲዘፈን ውሎ ሲዘፈን አይደል እንዲህ የሚያድረው የሚል መልእክት አስተላልፏል። ወደ ፌስቡክ ስገባ ቴዲ አፍሮ ጋዛ ቅርብ ርቀት ሆኖ ሊዘፍን ነው አይነት እሬታ እየቀለጠ ነው። የፈጣሪ ያለህ የሚል የግርምት መልእክትም ጌታቸው ሽፈራው በማህበራዊ ትስስር ገጹ አጋርቷል። ጌታቸው አስከትሎ መጀመሪያ ነገር ለጋዛ ቀረብ አልቀረበ ዘፈን ሀራም መስሎኝ፣ አይደለም ወይ አንተ ጭፈራ ቤት እያመሻችሁ እንዳይሆን የሚል ጥያቄ አዘል መልእክት ማስተላልፏል። ሁለተኛ ነገር ቴዲ ስራው ሙዚቃ ነው። ከጋዛ ከጋዛማ፣ አዲስ አበባ ዙሪያ ከመቶ ሰላሳ በላይ መስጊድ ፈርሶ ሙስሊሞች እየሞቱ እየተፈናቀሉና እየተሰቃዩ ሲዘፍን የከረመው ለምን ያኔ አልታያችሁም? የሚል ጥያቄ ጌታቸው ሽፈራ ያስከትላል። ሶስተኛ ነገር ኢትዮጵያ በጦርነት እየተናጠች ነው። ጦርነቱ ሙስሊምን ለይቶ አልተወውም። ሙስሊሙም እየተሰቃየ ነው። እየሞ የሞተ ነው። ቴዲ ብቻ ሳይሆን ሁሉም እየዘፈነ ነው ለፍልስጤም ነው ወይ የሚታያችሁ የሚል ጥያቄም ጌታቸው ሽፈራው አስከትሏል። አራተኛ ነገር እስራኤልን እንደ አጥቂ ያድርጋችሁ ከሆነ አብይ አማራ ክልል ላይ ጦርነት ካወጀ በኋላ በአዲስ አበባና የፌዴራል መጅሊስ በኩል መስቀል አደባባይና ሚሊኒየም አዳራሽ የውደሳ የጭብጨባ የሽልማት ፕሮግራም አዘጋጅቶ መስሎኝ ነሀጂ ለአብይ አመድ ሲዘፍኑ አላያችሁም አልሰማችሁም? ቴዲ ሌላ ሀገር ሄደ ሲዘፍን እንዴት ወንጀል ሊሆን ቻለ የሚል ጥያቄም ጌታቸው ሽፈራው ያስከትላል። አምስተኛ ዘፈን ከተባለ የጋዛ ተወላጅ ሙዚቀኞችን በየአገሩ እየዘፈኑ ነው። ግብጾች ከጋዛ ማዶ እያስመጡት ነው። በሌላ አገር ይቅርና እዚሁ ጋዛ ውስጥ ሲዘፈን ውሎ ሲዘፈን አይደል እንዴ የሚያድረው። እንዲያውም ከጦርነቱ ድብርት መውጫ ተብሎ በርካታ የዘፈን አሰልጣኝ ተመድቦ በየጎዳናው ዳንስ ይለማመዳሉ፣ ያቀልጡታል። ሌላ ሀገር ስቢሆን ለጋዛ ተብሎ በየመድረኩ ዳንስና ጭፈራ አይደል እንዴ የሚሉ በማለት የማህበረሰብ አንቂው ጌታቸው ሽፈራው ግርምትና ጥያቄ አዘል መልክት መልእክት በማህበራዊ ትስስር ገጹ አጋርቷል። ወደ ቀጣይ መረጃችን ስናልፍ የካዛንችስ ኮሪደርና መልሶ ማልማት ስራን ስንጀምር በቅድሚያ ትኩረት የሰጠነው ያሰብነው ሰው ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባዋ ወይዘሮ አዳነች አቤቤ ገልጸዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ለህዝባችን የገባነውን ቃል በተግባር ያረጋገጥንበት የካዛንችስ ሜክሲኮ፣ ለጋር፣ ቸርችል፣ ስቲፋኖስ 4 ኪሎ ኮሪደር ልማትና መልሶ ማልማት ስራዎቻችን በዛሬው ተመረቀ። ለነዋሪዎቻችን ግልጋሎት ክፍት አድርገናል ብለዋል። የካዛንችስ ኮሪደርና መልሶ ልማት ስራን ስንጀምር በቅድሚያ ትኩረት እየሰጠ ነውና እያሰብነው ሰው ነው ያሉት ከንቲባ ነዋሪዎችን ፍጹም ለመኖር ምቹ ካልሆነ ሁኔታ ና አካባቢዎች በማውጣት ምቹ የመኖሪያ አካባቢን በመፍጠር ተጠቃሚ ማድረጋቸውን ገልጸዋል አንድ ሺ ሄክታር መሬት በሸፈነው የካዛንቺስ ኮሪደር ልማት ና መልሶ ማልማት ስራ አርባ ነጥብ ዘጠኝ ኪሎ ሜትር የአስፋልት መንገድ ዝርጋታ ሰማኒያ አንድ ነጥብ ዘጠኝ ኪሎ ሜትር የእግረኛ መንገድ ግንባታ ሀያ ነጥብ ሰባት ኪሎ ሜትር ሳይክል መስመር አስራ አምስት የህጻናት መጫወቻ ቦታዎች ስምንት የስፖርት ማዘውተሪያ ስፍራዎች አስራ ስድስት የህዝብ መዝናኛ ፕላዛዎች እንዲሁም አረንጓዴ ፓርኮች 19 የመጸዳጃ ቤቶች 15 የንግድ ሱቆች 40 የመኪና ማቆሚያዎችና ተርሚናሎች ተካተው መገንባታቸውንም አመላክተዋል። መቶ አምስት ሱቆችን በመገንባት ከዚህ ቀደም በአካባቢ በልማት ለተነሱ ነጋዴዎች እንዲሁም ለነጋዊ ሴቶች ታድሶና አክሎት ማበልጸጊያ ማዕከል ለተመረቁ ሴቶች አስተላልፈናልም ብለዋል። አገርን የመገንባት ራያችንን እንዲሆን በልማት የተነሳችው ነዋሪዎቻችን በገንዘብ በጉልበት እንዲሁም ሀብት በማስተባበር ሀገር በጋራ ለማነጽ በቅንነት ከጎናችን ለቆማችሁ ባለሀብቶች፣ ኮንትራክተሮች፣ አማካሪዎች እንዲሁም አመራሮች ሁሉ በከተማ አስተዳደራችን ስም ላመሰግናችሁ እወዳለሁ ሲሉም መልክት ስልጣናቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ላደረጉት ድጋፍና የቅርብ ክትትልም በራሳቸውና በነዋሪዎች ስም ምስጋናቸውን አቅርበዋል። ወደ ከታዩ መረጃዎች ስናልፍ በኢትዮጵያ ከአስር ሚሊዮን በላይ ሰዎች ለረሃብ መጋለጣቸውን የዓለም የምግብ ፕሮግራም አስታውቋል። በኢትዮጵያ ከአስር ሚሊዮን በላይ ሰዎች በአገሪቱ እየጨመረ ላለው ረሃብና የተመጣጠን የምግብ እጥረት መጋለጣቸውን የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም አስታውቋል። ድርጅቱ በትናንትና ዕለት በወጣው መግለጫ እንዳስታወቀው ፕሮግራሙ ኢትዮጵያ ውስጥ ለሚያከናውን ስራ የሚውል ተጨማሪ ገንዘብ በአስቸኳይ የማያገኝ ከሆነ ለ3.6 ሚሊዮን ሰዎች የሚያቀርበው የነፍስ አድን ምግብ ድጋፍ በመጪዎቹ ሳምንታት እንደሚቋረጥ አስጠንቅቋል። ተቋሙ ኢትዮጵያ ውስጥ የረሃብና የተመጣጠነ የምግብ እጥረት እየጨመረ የመጣው አገሪቱ ውስጥ ባሉ የተለያዩ ችግሮች ምክንያት እንደሆነ በመግለጫው ላይ ጠቅሷል። ግጭት፣ ቀጠናዊ ያለመረጋጋትና መፈናቀል ተቋሙ ከጠቀሳቸው ምክንያቶች መካከል ናቸው። በሀገሪቱ ውስጥ ያለው ኢኮኖሚያዊ ቀውስና ድርቅ እየጨመረ ለመጣ ረሃብና የተመጣጠነ ምግብ እጥረት በምክንያትነት ተጠቅሰዋል። እነዚህ ችግሮች ሚሊዮኖችን ያልበቂ የተመጣጠነ ምግብ እንዳስቀሩ የዓለም ምግብ ፕሮግራም ገልጸዋል። የተቋሙ መግለጫ በመላው ኢትዮጵያ ከአስር ሚሊዮን በላይ ሰዎች ለራብና የምግብ እጥረት ተጋልጠዋልም ብሏል። ከነዚህ ሰዎች መካከል ሶስት ሚሊዮን ያክሉ በግጭትና በአስቸጋሪ የአየር ጸባይ ምክንያት ከመኖራቸው የተፈናቀሉ እንደሆኑም ጠቅሷል። የዓለም የምግብ ፕሮግራም በኢትዮጵያ የተመጣጠነ ምግብ እጥረት ያለበትን ደረጃ አሳሳቢ ሲል ጠርቶቷል። የተመጣጠነ ምግብ እጥረት ያጋጠሟቸው አራት ነጥብ አራት ሚሊዮን ነፍሰ ጡርና አጥቢ እናቶች እንዲሁም ህፃናት ህክምና እንደሚያስፈልጋቸውም አስታውቋል። ወደ ከተማ መረጃዎችን ስናልፍ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ያቀዱትን የአዲስ አበባ ጉብኝት ሰርዘዋል። የአሜሪካ ውጭ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአዲስ አበባና በናይሮቢ ለማድረግ ያቀዱትን ጉብኝት መሰረዛቸው ተዘግቧል። ይህ የሆነው የኬንያው ፕሬዝዳንት ዊሊያም ሩቶ በዛሬ ሁለት ለአምስት ቀናት ጉብኝት ወደ ቻይና ካቀኑ ከሰዓታት በኋላ ነው። እንደ አፍሪካ ኢንቴሊጀንስ ዘገባ ከሆነ ሩቢዮ በአፍሪካ በሚያደርጉት በዚህ የመጀመሪያ ጉብኝት የጸጥታና የንግድ ጉዳዮችን የሚሸፍን እንደነበር የተገለጸ ሲሆን አሁን ግን ላልተወሰነ ጊዜ አራዝሟል። ኢትዮጵያ በዶናልድ ትራምፕ አስተዳደር በተጣለው አስከፊ የንግድ ታሪፍ ከተጣለባቸው 185 ሀገራት መካከል አንዷ ነች። ከኤፕሪል 5 ቀን 2025 ዓ ም ጀምሮ ከኢትዮጵያ ወደ አሜሪካ ለሚገቡ ሁሉም ምርቶች አስር በመቶ የመነሻ ታሪፍ መጣሉም ይታወቃል። ወደ ቀጣዩ መረጃችን ስናልፍ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌትናንት ጀነራል ታደሰ ወረደ የቀረበላቸው የክብርና የምስጋና የሽኝት መድረክን ውድቅ አድርገዋል። አቶ ጌታቸው ረዳ ሚያዝያ ሶስት ቀን 2017 ዓ ምት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠየቅ ሰጥተዋል። ሚኒስትሩ ዩኤምዲ ለተባለ ሚዲያ በትግርኛ ቋንቋ በሰጡት አለመጠይቅ፣ በትግራይ የተደረገው የስልጣን ሽግግር የትግራይ ሕዝብን ደህንነትና ህልውና የሚያስጠብቅ አይደለም ብለውታል። የፊድ ጠቅላይ ሚኒስትር ለደህንነታቸው ያደረጉትን ጥንቃቄ እውቅና በመስጠት ያመሰገኑት አቶ ጌታቸው በማንኛውም መመዘኛ የትግራይ ሕዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉም ቃል ገብተዋል። የፕሪቶሪያዊ ሰላም ስምምነት ከጫፍ እንዲደርስ አበክረው እንደሚሰሩ ገልጸው በትግራይ የተጀመረው የለውጥ ፍላጎት ወደኋላ የሚጎትት ማንኛውም እንቅስቃሴ ተቀባይነት የለውም፣ አይሳካም ሲሉም ገልጸዋል። ትግራይ እሳቸውን ለመግደል የተሸረበ ሴራ እንደነበር ይህንን ሸሽተው ከትግራይ ፖለቲካ የመውጣት አንዳጅ ፍላጎት እንደሌላቸው ተናግረዋል። የተደረገው የስልጣን ሽግግር ጠቅላይ ሚኒስትሩ በተገኙበት በትግራይ መቀሌ ቢሆን ትልቅ ትርጉም እየኖረው ነበር ያሉት አቶ ጌታቸው ትናንትን እየመዘዙ ቁርሾና ቂም በቀል ማቀጣጠል ፋይዳ የለውም በማለትም ተናግረዋል። እኔን በክብር መሸኘት ቅድሚያ የሚሰጠው አይደለም፣ ቅድሚያ የሚሰጠው በትግራይ የሰፈነው ህግ አልባ አካሄድ እንዲስተካከል መስራት ነው ሲሉ ማክለዋል። የትግራይ ህዝብ የሰጠኝ ክብርና እውቅና ከፍተኛ ነው። ከዚህ ክብርና እውቅና በላይ የሚመኘው የምስጋና መድረክ የለም ሲሉ የገለጹ ሲሆን በአዲሱ ፕሬዚዳንት ይቅር ብላቸው የምስጋናና የክብር የሽኝት መድረክን እንደማይቀበሉት አሳውቋል። በክልሉ ያሉ ሌቦችንና ህገወጦችን አደብ ለማስገዛት ለሚደረገው ጥረት እንደሚያግዙም፣ ህዝቡን ለማገልገል እንደ ትናንት ዛሬም ዝግጁ እንደሆኑም ገልጸዋል።